ኢየሱስ ክርስቶስ ከመትባርኪ ቀደም ሲል ባለው ሀገራችን ባህል ሰው ሲሞት ልብሱ በጠቅላላ ለተማሪዎች ነው የሚሰጠው እና እኔ አንድ ኮትና አንድ ሱሪ፣ አንድ ሸሚዝ ነው የደረሰኝ እንዲው የገጠሩን ላቡንም ሁሉንም የሚችል ነው፣ ጠንከር ያለ እንደ ካኪ ያለ ነው። ያንን እየቆጠኩ ሰባት አመት አንዱ ልብስ ሰባት አመት ለብሻለሁ። ታዲያ ይሆን እኛ ዝም ብለን ጧትም ማታም አይደለም ያ የምንለብሰው። ወደ ቤተ ክርስቲያን ስንሄድ እሁድ እሁድ፣ በአመት በዓል ነው። ወዲያው ስንመጣ ውልቅ እናረግና ደበሏችን እንለብሳለን፣ ያው ድሪቷችን እንለብሳለን እንደዛ እያደረግን በቁጠባ ነው የምንይዘው። በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብታም ሲሆን እኛ ባለጠጋን ሆን ዘንድ ራሱን ድሃ አደረገ እንደተባለው ስለ ወንጌል፣ ስለ ቤተ ክርስቲያን ትምህርት ከአካባቢያቸው ርቀው መታረዝን አሚን ብለው ራሳቸውን ደሃ ባያደርጉ ዛሬ ቤተ ክርስቲያን እንድነኛ ያለ አባት ባጣች ነበር። አባቶቻችን ውርጭና ቁሩን ችለው ተምረው የቀደሙትን ፈለግ በመከተል ተናገር በአፌ ተቀመጥ በወንበሬ ብለው መምህሮቻቸው የሰጧቸውን አደራ ዳር ለማድረስ እየደከሙ ነው። ነገር ግን አሁንም መምህራኑ ካበው የወረሱትን እውቀት ለቀጣዩ ትውልድ ለማስተላለፍ ታከታኝ አላሉ። ተማሪዎቹም ንጽህናቸውን ለመጠበቅና እርቃናቸውን ለመሸፈን አቅም ቢያጥራቸውም ዛሬም እግዚአብሔር አምላካችንን አባት ድንግል ማርያምን እናት አድርገው ከመምህራኑ ስር ሳይጠፉ እውቀትን ሙጥኝ ብለዋል። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ ስድስት ከቁጥር አስራ አንድ ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው እንዲል የአብነት ተማሪዎች ምንም የሌላቸው ሲሆኑ ምእመኑን በመንፈሳዊ ሕይወት ባለጠጋ ያደርጋሉ። ችግር ሲበዛብን ብዙ ጓደኞቻችን ወደ በረሀ ወርደው ይገኛሉ። አሁንም እነሱ የወረዱትም ትምህርታቸውን ለማከናወን ትንሽ ገንዘብ ሰራርተው ይመጣሉ። ብዙዎቹ ጓደኞቻችንን ከእኛ ተለይተው ደግሞ ቤተሰብ ስንት ውሃ ጥሰው በእግራቸው ይሄዳሉ። ከቤተሰብ ገንዘብ ተቀብለው መጥተው ትምህርታቸውን አብረን ከኛ ጋር ለመከናወን የኛንም ጨምረው እንደሚያመጡልን አሳብ ሰጠናቸዋል። ብዙዎችም ሄደዋል። አሁን ግን እኛ ከዚህ በልብስ ብዙ ጊዜ ተራብተን ስንገኝ ነበር። አሁን ከእናንተ ተስፋ አግኝተናል። ብዙም በጣም በእግዚአብሔር ስም እናመሰግናለን እንዲያበረታታልን እኛንም ደግሞ እንደዚህ የረዱንም ደግሞ እነሱን በክብር እንዲያስብልን ስንል እናሳስባለን። ያው መላከ ፀሀይ አስተዳዳሪውንም ደግሞ እንደዚህው ደከመ የታከተች ሳይሉ አብረው የመጡትን እናመሰግናለን። ሁለት ልብስ ያለው አንዱን ለሌለው ያካፍል። የሉቃስ ወንጌል ምዕራፍ 3 ከቁጥር አስራ አንድ ይህንን መጽሐፍ ቅዱሳዊ ትእዛዝ በመቀበል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማህበረ ቅዱሳን የቅዱሳት መካናት ልማትና ማህበራዊ አገልግሎት ዋና ክፍል በአብነት ትምህርት ቤቶች ላይ የሚታየውን የጤናና የአልባሳት ችግር ለመቀነስና እርስ በርስ ተደጋግፎ አብሮ መስራትን ባህል ለማድረግ ከሁሉም በላይ የወንጌሉን ቃል በመፈጸም መንፈሳዊ ዋጋ ለማግኘት በአንደኛ ዙር መርሃ ግብሩ በ2003 ዓ.ም ለአብነት ተማሪዎች ከምእመናን የሰበሰበውን አልባሳትና የንጽህና መጠበቂያ እቃዎች አዳርሷል። በዚህ ዓመትም ከታሳስ አንድ ቀን 2006 ዓ ም እስከ ጥር ሀያ አንድ ቀን 2006 ዓ ም ሁለተኛ ዙር የአልባሳትና የንጽህና መጠበቂያ እቃዎች ማሰባሰቢያ ልዩ መርሃ ግብር አዘጋጅቶ ሁለት ያላቸው ምእመናን አንዱን ለሌለው በማኅበረ ቅዱሳን ጽሕፈት ቤት እስከ ምሽቱ ሁለት ሰዓት በመገኘት በስጦታው ተረባርበዋል ማኅበረ ምእመኑ የነገ መምህረ ንስሐ ተጠያቂ ሊቅ እንዲሆኑለት በመመኘት ልጆቹን ለቤተ ክርስቲያን ከመስጠትን ባሻገር ከሚበላው ቆርሶ ከሚለብሰው ቀዶ የድርሻውን ሲወጣ ኖሯል። ዛሬም ማኅበረ ቅዱሳን ከምዕመኑ የተሰበሰቡ አልባሳትን በማጠብ በመተኮስና በየመልኩ በማሸግ እንዲሁም ለስርጭት ዝግጁ በማድረግ ትውፊትን ጠብቋል። በተለያየ ቦታ በየአብያተ ጉባኤያቱን በመገኘት ከ አስር ሺ በላይ የአብነት ተማሪዎች የድጋፉ ተጠቃሚዎች እንዲሆኑ በመደረጉ መምህራንና ተማሪዎች ምስጋናቸውን አቅርበዋል። ከድንግል ማርያም እናትና ከጌታችን ከኢየሱስ ክርስቶስ አባትነት ሌላ አሁን እናትና አባት ሁኗት ያለ ለቤተ ጉባኤ ማይበረ ቅዱሳን እኔ ብቻ ሳልሆን ሁሉም በቃ በኢትዮጵያ ኦርቶዶክሳውያን ያሉ የቤተ ጉባኤ ተማሪዎች እያመሰገኗቸውና እያከበሯቸው ጸሎትም እየጸለዩላቸው እንደሚገኙ እኔ በልቤ አስባለሁ። አሁንም እንግዲህ በጣም ድጋፍ ያደረጋችሁልን አካላትን ምእመናንን በእግዚአብሔር ስም በማህበረ ቅዱሳን ስም ምስጋናችን እናቀርባለን። ይሄ ሁለተኛ ዙር ነው። በቀጣይ ዙር ደግሞ እንደምንገናኝም ማህበሩ ያምናል፣ ዋና ክፍል ያምናል። በአጠቃላይ ግን የተደረገው ድጋፍ እጅግ የሚያበረታታ የሚያስመሰግን ነው። የልብስም የምግብም እጥረት አለ። ከዚያ በተረፈ ግን አሁን ለቤተ ጉባኤ የሚያስፈልገውን ነገር ብጠቅሰው ያደርጉ ለዚህ ለተማሪው ስንክሳር የሚባል መጻሕፍት የመንፈቁና የመንፈቁ ሁለት መጻሕፍት ቢመጡለት ከዛ በተረፈ ደግሞ እንደገና ብዙ መጻሕፍቶች ገርላ ገርል ድርሳናትን የመሰሉ ቢመጡልና መስታወት ይሆንለታል። አልባሳቱን ከለገሱ በርካታ ምእመናን አንዱ በቦታው ተገኝተው ለአብነት ተማሪዎች እንዲህ ብለዋል። እኔ የመጣሁት በእንግድነት እናንተ መካከል እንድገኝና ይሄንን ታላቅ ስብሰባ እንድካፈል ማህበረ ቅዱሳን በእንግድነት ነው ይዞኝ የመጣው። ቤተሰብ ተለይታችሁ እዚህ ቦታ ላይ ሆናችሁ እንድትማሩ የፈለገበት እኛ የማናውቀው እሱ የሚያውቀው ምክንያት ነው አደለም? ስለዚህ አሁን እግዚአብሔር በእናንተ ላይ ምን ጥሏል ማለት ነው። አደራ። ለምን ነገ የቤተ ክርስቲያኗ ተስፋ እናንተ ስለሆናል። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናደርግ። ገላትያ ምዕራፍ 6 ከቁጥር 10። አንተ ግን ደርበህ ደራርበህ ጌጥና ልብስ ለብሰህ በፊቱ ትሄዳለህ። የድሃው አኗኗር አያሳዝንህም። ተግሳጽ ምዕራፍ 11 ከቁጥር 1። አብረን እንስራ ለውጥም እናመጣለን። በማኅበረ ቅዱሳን የቅዱሳት መካናት ልማትና ማኅበራዊ አገልግሎት ዋና ክፍል